ጋፋት የዘመናዊነት ዘርማሳ በደብረታቦር ከተማ በህሩዊና በአባ አረጋይ ቀበሌ ውስጥ የምትገኝ ታሪካዊ ስፍራ ስትሆን ቀደም ሲል ጠቢባን ወይም ነገደ ጋፋት ሰፍረውባት እንደነበር ይነገራል። የአጤ ቴዎድሮስ የቴክኖሎጂና የኢንዱስትሪ መንደር ግንባታ ሀሳብ መቼ እንደተወጠነ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘ መጽሐፋቸው ሲገልጹ ደባርቅ ሜዳ ላይ ከግብጽ ጋር ባደረጉት ጦርነት ከዛ በኋላ እንደሆነ ጽፎ አስነብበውናል። ይህ የመዘመንና የመሰልጠን ህልማቸውን እውን ለማድረግ የማይበዙኑት ብርቱ ንጉስ፣ ለእንግሊዙ መልእክተኛ ራሳም በአንድ ወቅት በጻፉት ደብዳቤ ከንግስቲቱ ወዳጄ ከአንቱ ከወንድሜ የምፈልገው ፍቅራችሁን እንጂ ሀብታችሁን አይደለም። ሀብት አልፈልግም ማለቴ ሀብታም ሆኜ ሳይሆን በጥበብ አይነን ትከፍቱልኝ ያላችሁ ብዬ እንጂ ሲሉ ልከውለታል። አጤ ቴዎድሮስ በቴክኖሎጂ ሀገራቸው እንድታድግ በእጅጉ ጥረዋል። ለዘመናቸው ተቀዳሚ ስፍራ የሚይዘው ደግሞ የጦር ኃይላቸውን በደሞዙ እንዲተዳደር መወሰናቸውና ዘመናዊ መሳሪያ የታጠቁ ለማድረግ የሄዱበት ርቀት ነው። በምቹ አየር ንብረቷ፣ በማራኪ አቀማመጧ የአይናቸው ማረፊያ ያደረጓት ጋፋት የዘመናዊ አስተሳሰባቸውን ተሸክማ ከትውልድ ትውልድ ስሟ ከገናና ታሪካቸው ጋር ተጋምዶ ይነሳል። ሆምሩ ዙራ ንሳብ አጤቴዎሮስ በጋፋት የኢንዱስትሪ መንደራቸው ሊያሰሯቸው ስላሰቧቸው የቴክኖሎጂ ውጤቶች ሲገልጽ ከመድፍ በተጨማሪ መርከቦቹ እንዲሰሩላቸውና የባህር ኃይል እንዲያቋቁሙላቸው እንደሚፈልጉ እንደጠየቁት በማስታወሻው አስፍሯል ስለ መድፍ ስራ አጀማመር ዋድሚር ሲገልጽ ንጉሱ አንድ ቀን ሰበሰቡንና እናንተ የኢትዮጵያ ሰዎች በጣም ብልሆች ናችሁ ግን ችሎታችሁን ደብቃችሁኛል አሁን መድፍ እንድትሰሩ ልኝ ይፈልጋሉ መስራቱን አናውቅበትም ካላችሁን ግን ዋሾ መሆናችሁን እረዳለሁ ሲሉ በድብዳ ጠየቁን። እኛም አናውቅበትም እንዳንላቸው እንደሚገድሉን ስለተረዳን መድፉን ለመስራት በምንችለው አቅም ሁሉ ተረባረብን ይላል። አጤ ቴዎድሮስ የውጭ ሀገር ሰው ሲያገኙ የመጀመሪያ ጥያቄያቸው ምን ሙያ አለህ የሚል ሲሆን ምንም አላውቅም የሚላቸውን ሰው በድጋሚ ጊዜ አይኑን ማየት አይፈልጉም ነበር። አጤ ከእንግሊዝ ወይም ከሌላ በጥበብ ይጠቅመኛል ከሚሉት ሀገር ጋር ስምምነት ፈጥረው እንዳሰቡት የምድርና የባህር ኃይላቸውን አጠናክረው የማይበገር ጦር ቢያደራጁ ትልቁ ህልማቸው ኢየሩሳሌምን ከቱርኮች ነጻ ማውጣት እንደነበር፣ አንተም ጌታ አይደለህ፣ እኔም ያንተ ሉሌ የኢየሩሳሌም ሰው ካልጫ ነበር ሙሌ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም በሚለው ቅኝት ስንረደዋለን ከጠረፍ ጠረፍ ተንከራተው በደማቸው በላባቸው ለከሰሟት ሀገራቸው ለቀጠሯት ድንበር ላሰምሯት ልክ ለፍቅራቸው ለኑረታቸው ኢትዮጵያ